የመልእክትቴ ርዕስ እግዚአብሔርን ያየ ሰው። እግዚአብሔርን ያየ ሰው ምን አይነት ሰው? አሁን ብዙ ሰው የሚንፈራፈር ብዙ ነው፣ አየሁት እግዚአብሔርን የሚል አሁን እግዚአብሔርን ያየ ሰው ምን አይነት ሰው? ምንድን ነው መልኩ? መለያው ምንድን ነው? አቋሙ ምንድን ነው? በምን ታይዋለሽ? እግዚአብሔርን አይቼዋለሁ የሚል ሰው በጣም ሲናገር እግዚአብሔር ብርሃን ነው። ለእኛ ምን አለን ያለን ማለት አየነው ማለት ነው። ስለዚህ እግዚአብሔርን ያየ ሰው ምን አይነት መልክ አለው? ምንድን ነው አቋሙ? ቁመናው ምን ይመስላል? እግዚአብሔርን ያየ ሰው ምን አይነት ሰው ነው? ከኢሳያስ እንዲ ኢሳያስ እንዲህ፣ አይነት ንጉስ የሞተበት ዘመን ነው ወቅቱ፣ ዘመኑ አስፈሪ ነው። ዙሪያ ያስገብሩ የነበረው ጠቅላላ ነገስታቶች አሁን ፊታቸው ወደ እስራኤል ሊውጧት ነው ሊበሏት ነው። ኦዚያን ሞተ ሲባል እስራኤል አብርሃነ ኩሽም ያለችው ደነገጠች። እችን ብቻ ነው ሮች የምትወጡት በደም ስሙ እግዚአብሔርን ያየ ሰው ማን ነው? ምን አይነት ነው? ኦዚያን ሞተ ሲባል ኢሳያስ ደነገጠ፣ ወደ መቅደስ ገባ። ልክ ወደ መቅደስ ገብቶ ብርክክ ሲል አንዳንድ ሁኔታ ውስጥ ስትሆኑ ትዛይናችሁ በጣም ነገር ሁሉ ክብድብድ ብሏችሁ ጭንቅ ብላችሁ ብርቅቅ ስትሉ ሰማይ ክፍት አላለ? አላለ እንዴ? ችግራችሁን እዛው ረሳቸው፣ አልወጣችሁ? ልክ እንደዚሁ ለኦዚያን ሞተ ሲባል ኢሳያስ ደንግጦ ሲገባ ሰማይ ተከፈቱ። አረ ሃሌሉያ ኢየሱስ ያልና ፍርሃት በወረረው ሰፈር ድንጋጤ በወረረው ሰፈር ተስፋ መቁረጥ በወረረው ሰፈር ጭንቀት በወረረው ሰፈር ሰማይ ተገለጠ። ከዛ ስ እንዲህ አለው። አረ ቅበሉና ስያቤል አለ በምስ ኢሳያስ ተንበርክኮ ሲያይ ዙፋን ተከፍቶ ሲያይ የልብሱ ዘርፍ መቅደሱን አረ ኢየሱስ ያነ ከዛስ እነሱ ራፌል በላያውና መላክ ጠቅላላ እግሮቻቸውን፣ እጆቻቸው ምናምን በክንፋቸው አይኖቻቸውን እና እግሮቻቸውን ሸፍነው እየበረሩ ቅዱስ፣ ቅዱስ፣ ቅዱስ። እግዚአብሔርን ያየ ሰው ምን አይነት ሰው ነው ስትሉ በተረበሸ ከተማ ውስጥ ተረጋግቶ ይኖራል። ዛሬ ስፍራ የለቀቀባችሁ ነገር አለ፣ ሚዛኑን የለቀቀባችሁ ነገር፣ ቦታ የለቀቀባችሁ ነገር፣ ወየው የምትሉበት ጉዳይ አለ። እርግጠኛ ሁኑ፣ ከዛ ጉዳይ ይልቅ ሰማያል። ግያዝ ምን ያቆጣው አይታወቅም። በጠዋት በር ከብቶታል። ልክ ሲወጣ የሶሪያ ሰራዊት ዙሪያውን ከቦ ይወጣል። ወያው ጠፋን አላለም። ብቻውን አይጠፋም? ነብዩንም ይዞ አብሮ። ወያው ጠፋን ምን ሆነ? ውጭ እየተነፈሰ ነው ያወረው። በአንድ አይደለም ሰላሳ ደቂቃ ፈጅቶበታል። ውጭ ምን ውጭ፣ ውጭ፣ አረ ምን ሆናል? ውጭ ዛሬ አላውቅም፣ ለሆነ ሰው ግን መረጋጋት ሞክሮ ሰራዊት ከቦ ነው ነቢዩ ቋይቷቸው ነው የተኛ። በቆም መጽሐፍ ላይ ሄዳችሁ ስታዩ እግዚአብሔር የሌለ የሚመስል ሲዝን ትዝ ይላችሁ። እርጉዝ ሴት ሆዷ በጋለ ብረት በሚቀደድበት ዘመን፣ እናት በአደባባይ አሮጊቶች የሚደፈሩበት ዘመን፣ አመፅ ጣራ በነካበት ዘመን፣ እውነት ስደተኛ በሆነችበት ዘመን፣ ጻድቅ በኃጢአተኛ የተረገጠበት በዛ ዘመን ላይ እንባቆም እንደ አለ አረ ወይ እኔ ስጫው ለምን አትመልስልኝም! አለህ ለመሆኑ። አረ ወይ ሲል እግዚአብሔር በረሃ የተገናኘው ለዚህ ሁሉ ነገር መፍትሄው ይሄ ይሄ ይሄ ነው አሉ እንደገና። እንባቆም መፍትሄ ያለው እግዚአብሔር መፍትሄ ያለው ነገር ጨነቀው፣ እንደ እግዚአብሔር ሆይ ይህንን የመሰለ ሕዝብ አለ ቅድም ሲኮንነው የነበረውን ሕዝብ ይህንን የመሰለ ሕዝብ ለበለጠ ኃጢአተኛ እንዴት አሳልፈህ ትሰጠዋለህ? ባቢሎናውያን ይመጣሉ ስላለው ማለት ነው። እግዚአብሔር ኧረ እባክህ ሲለው እግዚአብሔር አምላክ እንዲህ አሉ ልቡ ታብዩዋል፣ አለ ድንጋይ በድንጋይ ላይ ይወድቃል። ይችን ሁሉ ነው የሰርቸዋለሁ ባለ ጊዜ፣ በኮራ ጊዜ ይመጣበታል። አሃ አንተ ለባቢሎንም አለ ለባቢሎንም ንጉስ መፍትሄ አለ አቅም አለ ጉልበት አለ። አረ ኢየሱስ ጌታ ጣሪያ አላውቅም። እግዚአብሔር አምላክ ለትንሽ ትንሹ ብቻ አይደለም ለከፍተኛ ጉዳቸው እግዚአብሔር መፍትሄ ይዞ ወደ ቤታቸው ይመጣል። ልቀቁጫኋቸ ባቢሎን በዛ ጊዜ ላይ ወዳጆች እንደ ፈጣን ድብ ነበረ። አሶራውያንን የመጣበት ዘመን፣ ግብፅ የተሰበረችበት ዘመን ነገስታት ሁሉ አፋቸውን የያዙበት ሁሉ በመሬት ውስጥ አፋቸውን የደበቁበት ማንም ድምፅ የማሰማበት ዘመን። ነገስታት ሁሉ ድንጋጤ የወረው ዘመን መዛ ዘመን ባቢሎን ይመጣል ሲል፣ አይዞህ ዛሬ እንዲህ ነው የምላችሁ አካባቢ ላስበረገገው ሰፈር ላስደነገጠው ስፍራ ላስለቀቀው ለዛ ጉዳይ እናንተ ጋር ሲመጣ ኃይል ያል እግዚአብሔር አለሁ ል ለዚህ ነው ወረድ ብላችሁ ስታዩት አይኖቼ ንጉሱን የሰራዊት እግዚአብሔር ምን ብለውታል? አይተዋልና ለካ ለጉሳ ስሙ፣ የትኛውም ሁኔታ አይሆንም፣ ከእግዚአብሔር አይበልጥ። አንድ ሰው እጁን አይኑላጫ እግዚአብሔር ሆይበውስ ዛሬ በዚህ ምሽት ከችግሬ በላይ ሁኔታው በላይ የሆን አንተን ማየት እንድችል አይኖቼ ዙፋኑ የፀነ እግዚአብሔር። አለቀልኛል አልሽ ብትኖሪ አለቀልኛል አልክ ብትኖር፣ የሆነች ደሞዝ ስትቋረጥ፣ የሆነ ሁኔታ ሲገጥምህ፣ የመኖር ትርጓም ያጣ ሰው ካለ የሆነ የሚረዳ ሰው ነገር ሲያቋርጥብህ፣ አለቀልኝ፣ መሬት ተከፍታ ዋጠችኝ ያልክ ሰው ካለ እርግጠኛ ሁን፣ አይኖችን አንሳ፣ እግዚአብሔር አለ አንድ ሰው ይጮህ እና እግዚአብሔር አለ። እግዚአብሔርን ያየ ሰው በተረበሸ ከተማ ውስጥ ተረጋግቶ ይኖራል። እግዚአብሔርን ያየ ሰው ወዳጆቼ፣ ወይ ራሱን ያያል። ከናፍርቶቼ የረከሱብኝ ሆኜ ምን አልኩ ተገኘው እና ወንድሜ አላለም። ራሱ የጻድቅ አይኖች በማለየ እና መፍትሄ ሰጪነቱ ለራሱ ይሆናል። ሰው እግዚአብሔር ማየት ሲጀምር እራሱን ምንም ያ እዚህ አይናችሁ እነ ኤልፋዝ እነ በልዳዶስ እየመጡ እዮብን ኃጢአት ነው ሲሉት እሱ ደግሞ በጽድቁ ይኮነን ነበር፣ በጣም ይኮፈስ ነበር። እኔ ይላል አንተ እኔ የምን ኃጢአት ይህ ምን እኳን አይደለም ኃጢአት ልሰራ ልጆቼ እኳን ኃጢአት ሰርተው ቢሆን እኳን ንሳ እገባለሁ ይሆናል ብዬ እኳን ጠርጥሬ ንሳ እገባለሁ ይላል። አንተ እንዲህ አይነቱን ሰው መጽሐፍ ሲናገር እግዚአብሔር አምላክ እንዲህ አለው አርባ ሁለተኛው ምዕራፍ ቁጥር አምስት ላይ መስማትንስ በጆሮ ምናልኩ ሰምቼ ነበር አሁን ግን አይኖቼ ምን አሉ አዩ አለ እግዚአብሔርን አይኖቹ ሲያዩት እንዲህ አለ ራሴን እንቃለሁ በአመድም ላይ ራሴ በራሴ ላይም አመድ እነሰንሳሉ ራሴንም አዋርዳለሁ ለምን ለካ ከኔ የሚበልጥ ጻድቃል ከእኔ የሚበልጥ ቅዱሳል ስለዚህ ወዳጆች፣ በጽድቃቸው የምትኮፈሱ ካላችሁ፣ በቅድስናችሁ በጣም የምትኮፈሱ ካላችሁ፣ የኔ ወዳጆች እግዚአብሔርን ስታይ ሁልጊዜ አይንሽ ራስሽ ወንድም አታይም፣ እህት አታይም፣ ራስሽ አሜን በል እና አንዳንድ ምዕመን ኳየር ማየት ሂጅ ይቀነዋል፣ ራሱን ከሚያ አንዳንድ ህዝብ ወዳጆች፣ ወይ አገልጋይ ማየት ይቀነዋል። እሱ አገልጋይ አይደል? አንቺስ የእግዚአብሔር ልጅ አይደለሽ? አየ እኔስ የእግዚአብሔር አገልጋይ ያደለው ማለት አይቀነውም ብዙ ሰው ካህናት ሁላችንም። ስለዚህ የጻድቅ አይኖች በማለን ስለዚህ ራስ ተኮር እግዚአብሔርን ያዩ ሰዎች ራስ ተኮር ናቸው። ጥንቃቄያቸው ራሳቸው። ለዚህ ኢሳያስ ተደባልቆ ካለበት ሁኔታ ውስጥ ራሱን እግዚአብሔርን አይቶ ራሱን ሲያይ ቆሸሸበት። ያንን ቢያል ዓይኖቼ የሰራዊት ጌታ እግዚአብሔርን አይተዋልና ንጉሱን አይተዋልና ከናፍርቶቻቸው መረከሱ መካከል ከናፍርቶቼ ረክሰው ተገኘ ቀን ጀምሮ የሆነ ሰው ራሱን ማየት ይጀምራል። ልቀቋሜ ይበሉ ራሱን ማየት ሲጀምር አይዞህ አለ እና ከሱራፌሎች አንዱ እየበረረ መጣ፣ በጉጠት ከመሰዊያው ላይ እሳት አነሳ፣ አፌን ዳሰሰ። ስለዚህ ይህ እሳት ፍም አፌን ምን ብሎታልና፣ ነዳሶታልና ከዚህ ቀን ጀምሮ በደልህ ተወገደ፣ ኃጢአትን ተሰረ። ሻርካቦ አረ ሃሌሉያ! ልክ የዚህን ሰዓት ንጽህና ተሰማ፣ ቅድስና መንፈስ ላይ ወደ መጣ። እባካቸው አሜን ብሎ ያኔ አንድ ድምጽ ሰማ። ማን ይሄድልኛል? ማንስ ማንን እልካለሁ? ማንስ ይሄድልናል የሚል ድምጽ ሰማዋል? እንጂ አሁን አሁን ወደ ሌላ ልጠቆም። እንዴት ብዬ እኔ አለው እኔ ላከኝ። ወንጌል ከህይወት ጋር ይሰበክ። የሆነ አዋራ ከዚህ ቤት ይራገፍ። የሆነ አዋራ ከአዳማ ምድር ላይ ይራገፍ። ወሬ ብቻ ያደረገ መንፈስ ይመጣ። ከህይወት ጋር የቀላቀለ መንፈስ ይመጣ። ለአንድ ሰው አሁን የከበደ ህይወት ይሰጠው።